የኢሬቻ በዓል በኦሮሞ ሕዝብ ዘንድ በታላቅ ድምቀት ከሚከበሩ በዓላትና ከገዳ ስርዓት መገለጫ መካከል አንዱ ነው። በዚህም የምስጋና በዓል ቁጥሩ እጅግ ከፍተኛ የሆነ የአገር ውስጥና የውጭ ቱሪስቶች ተሳታፊም ይሆናሉ። በበዓሉ የሚገኙ ተሳታፊዎች ምቹ፣ ጽዱና ውብ በሆነ ስፍራ በዓሉ እንዲያከብሩ አዲስ አበባ ከተማ አስተዳደር የቅድመ ዝግጅት ስራዎችን ሲያከናውንም ቆይቷል። በዚህም የፊታችን መስከረም 24 የሚከበረው ሆራ ፊንፊኔ ኢሬቻ በዓል የማክበሪያ ስፍራ የሆነውን የኢሬቻ ፓርክን ማጽዳት ስራም ተከናውኗል። በዚህ የጽዳት ንቅናቄ መርሃ ግብር ላይ የከተማዋ ከፍተኛ የመንግስት ስራ ኃላፊዎች፣ አባገዳዎችና ሀደ ስንቄዎች፣ አርቲስቶች፣ የጽዳት አምባሳደሮችና የመንገድ ጥርጊያ ባለሙያዎች እንዲሁም ከተለያዩ የህብረተሰብ ክፍል የተውጣጡ ተሳታፊዎች ተገኝተዋል። በመርሃ ግብሩ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ የእሬቻ በዓል የሰላም የአብሮነት ተምሳሌት፣ ከሁሉም በላይ ደግሞ የምስጋና በዓል ነው ያሉ ሲሆን በዓሎቻችንን በህብረ ብሔራዊነት ደምቀን የምናከብራቸውም ይሆናል ሲሉ ተናግረዋል። የኢሬቻ በዓል የሰላም የአብሮነት ተምሳሌት ከሁሉ በላይ ፈጣሪ የሚመሰገንበት እንደመሆኑ ባህሎቻችን ደግሞ የጋራ ሀብቶቻችን፣ የሁላችንም ኩራት፣ የአብሮነታችን መድመቂያና ዘመናትን በህብር የተሻገረው የአብሮ መኖራችን ሚስጠሮች ናቸውና ሁላችንም ተቀራርበን አብሮነታችን ከፋ እያደረግን አንድነታችን እያጸናን ባህሎቻችንን በህብረ ብሔራዊነት ደምቀን የምናከብራቸው ይሆናል። የሆራ ፊንፊኔ ኢሬቻ በዓል ማክበሪያ ስፍራን የምናጸዳው ስፍራውን ከማጽዳት ባለፈ ወንድማማችነትንና አንድነታችንን ለዓለም ለማሳየት ጭምር ነው ሲሉ ዋና ስራ አስኪያጁ ተናግረዋል። የሆራ ፊንፊኔ ኢሬቻ በዓል ማክበሪያ ስፍራን አካባቢውን የምናጸዳበት ዋናው ምክንያትም ስፍራውን ከማጽዳት ባለፈ የጋራ አብሮነታችንን ወንድማማችነታችንና አንድነታችንን በድጋሚ ለዓለም ለማሳየትና ለማረጋገጥም ጭምር ነው። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ እንግዶቻችን ሲመጡ በዓሉ የሚከበርበትን ስፍራ ውብና ማራኪ አድርጎ መጠበቁ አስፈላጊ በመሆኑ የጽዳት ዘመቻው ንቅናቄ ተከናውኗል ብለዋል። ወደ ቤታቸው ወደ መዲናቸው ወደ ሆነችው ፊንፊኔ ሲመጡ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን በአጠቃላይ የዓለም ማህበረሰብ ጋዜጠኞች ሲመጡ በዓሉ በሚከበርበት ቦታ ውብ እና ጽዱ አድርገን መጠበቅ ይገባል። ከዚህ አኳያ ይህ የአብሮነታችን የህብረ ብሔራዊነታችን ትስስር ገመድ እና ምሰሶ የሆነው የኢሬቻ በዓላችንን ከአሁን በፊት ከነበሩት በዓላት በደመቀ እና በላቀ ሁኔታ ማክበር ይገባናል። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር አቶ ገዛሃኝ ደሲሳ የአደባባይና ህዝባዊ በዓላት ከመከበራቸው በፊትና ከተከበሩ ማግስት አካባቢያችንን ጽዱና ውብ የማድረጉ ተግባር ለተሳታፊዎች ክብር የሚሰጥ በዓሉን በድምቀት እንዲያከብሩ ከማስቻል ያለመ ነውም ብለዋል። የአዲስ አበባ ጽዳት አስተዳደር ኤጀንሲ ከሚመለከታቸው አካላት ጋር በመተባበር የአደባባይ በዓላቶቻችንና ህዝባዊ በዓላቶቻችንን ጽዱ ውብ ለማድረግ ሲሰራ ቆይቷል። ለወደፊትም አጠናክሮ የሚቀጥል ነው የሚሆነው ማለት ነው። በጽዳት ንቅናቄው ላይ የተሳተፉት አካላትም የበዓሉ ማክበሪያ ስፍራ በአዲስ መልክ መዘጋጀቱ እንዳስደሰታቸው ገልጸው እንግዶችን በፍቅር ተቀብሎ በደስታ እንዲመለሱ ለማድረግ እየሰሩ እንደሚገኙም ተናግረዋል። ዛሬ እንዲህ ጽድት ብሎ የኦሮሞ ህዝብ መፍቱ ተከብሮ እንዲህ ቦታው ላይ መጥቶ በዓሉን ሲያከብር አንደኛ ደስታዬ ከምንም በላይ ነው። ዛሬ አራተኛ ቀናችን ነው። ከሰኞ ጀምሮ በጣም እያጸዳን ነው፣ ግቢውን አሳምረናል። እንግዶች በርካታ እንግዶች ናቸው የሚመጡት። ለመቀበል እንግዲህ በጣም ዝግጁ ሆነናል እና በጣም ዛሬ ደግሞ ያጠባ ስራ ነው እና እያጠብን ነው። በቃ ውብ አድርገናል። የ2018 የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ በደማቅ ሁኔታ እንደሚከበርም ይታወቃል።